ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 7 ከቁጥር 13 ጀምሮ በጠበበው ደጅ ግቡ፣ ወደ ሕይወት የሚወስደው መንገድ ቀጭንና ጠባብ፣ የሚያገኟትም ጥቂቶች ናቸው። ወደ ጥፋት የሚወስደው ደጅ ግን ሰፊ ነው፣ ብዙዎች የሚሄዱት ደግሞ በዚያ ነው። የህይወት ጎዳና ግን ጠባብ ነች። መንገዷም ቀጭንና አስቸጋሪ፣ የሚያገኟት ሰዎች ደግሞ ጥቂቶች እንደሆኑ ኢየሱስ ክርስቶስ አስተምሮናል። ኦኬ ወደ ጥፋት የሚወስደው መንገድ ሰፊ ነው የተባለበት ምክንያት፣ ሰፊና የሚያንደረድር የሆነበት ምክንያት ለዚህ ዓለም ስለሚመች ነው። በቃ ሌላ ምንም ፍልስፍና ያስፈልገው ለዚህ ዓለም ይመቻል። ይህ ዓለም እንደሚናገር ለመናገር፣ ይህ ዓለም እንደሚቆጠር ለመቁጠር፣ ይህ ዓለም እንደሚያስብ ለማሰብ፣ ይህ ዓለም እንደሚኖር ለመኖር በጣም ቀላል ነው። ከዓለም ተስማምቶ መኖር በጣም ቀላል ነው። ነገር ግን ዓለም ውስጥ እየኖሩ ከዓለም አጌንስት በሆነ አይነት መልኩ ለመኖር ደግሞ ከባድ ነው። ምክንያቱም አጌንስት ሲስተም ለመኖር ሲስተሙን ማሸነፍ ይጠይቃል። ሲስተሙ ዓለም ይባላል። ኢየሱስ ክርስቶስ በምድር ሳለ በዮሐንስ ወንጌል ምዕራፍ 16 ሲያስተምር በዓለም ሳላችሁ መከራ አለባችሁ፣ ግን አይዟችሁ፣ እኔ ዓለምን አሸንፌዋለሁ ብሏል። ኢየሱስ ክርስቶስ 33 ዓመት ተኩል በምድር ሲኖር ዓለምን አሸንፎ ነው የኖረው። ኢየሱስ ክርስቶስ በታሪክ የተሸነፈው ለሶስት ቀን ነው። ለሶስት ቀን የተሸነፈው ደግሞ ስለኛ ነው። እርሱም በፈቃደኝነቱ የሆነው ሽንፈት ነው። ሽንፈት ሲባል የመጨረሻይቱን የሰው ልጅ ሽንፈት ጽዋ የጨለጠበት የሶስቱ የሕማማት ቀን ታሪክ ነው። በፈቃደኝነት የሆነ ነገር ነው። እሱ የእኛን ስፍራ የወሰደበት የሽንፈታችን፣ የውድቀታችን የኃጢአተኝነታችንን ስፍራ የወሰደበት በፈቃዱ የተሸነፈበት ነው። መሸነፍ የሚባለው ቋንቋ ስለኛ እኛ እኛን እንድንሸነፍ ያደረገንን ኃጢአት በላው ላይ ሲሸከም ማለት ነው ይህ በፈቃደኝነት የሆነ እንደሆነ ለማወቅ ከፈለጋችሁ የዚህ ዓለም ገዢ ይመጣል በእኔ ላይ አንዳች የለውም አለ። ምክንያቱም የእግዚአብሔር ልጅ ነው። ነገር ግን ነፍሴን በፈቃዴ አኖራታለሁ። የሚሆነው ሁሉ የሚሆነው በፈቃዴ ነው እንጂ ኃጢአት ስላልነካው ሰይጣን በሱ ላይ ጫፉን ሊነካ አይችልም። ምክንያቱም ጻድቅ ሰው ላይ ሰይጣን አክሰስ የለውም። አክሰስ ስለሌለው ሰይጣን በእሱ ላይ አክሰስ ያገኝ ዘንድና እሱም የዓለምን ዋጋ ይከፍል ዘንድ የዓለምን ዕዳ ይከፍል ዘንድ በፈቃዱ የእኛን ኃጢአት መሸከም ነበረበት። እግዚአብሔርም የሁላችንን ኃጢአት በእርሱ ላይ ሊያኖር ፈቀደ። ኢሳይያስ 53ን አንብቡ። ይህ የኢየሱስ ክርስቶስ ሞት የፈቃደኝነት ሞት ነው ማለት ነው። ያንዳለ ሆኖ ኢየሱስ ክርስቶስ ዓለምን አሸንፎ ነው የኖረው እንጂ ዓለም ተመችታው አይደለም። ኦኬ እኛ ጋር ሲመጣስ እኛ ጋር ሲመጣ ኢየሱስ ዓለምን ያሸነፈበት የአሸናፊነት መንፈስ ሳይሸራረፍ ለባዲ ኦፍ ክራይስት ወይም ለቤተ ክርስቲያን ተሰጥቷል። ኢየሱስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው? ይኸውም እምነታቸው ነው እምነታችን ነው። አንደኛ ዮሐንስ መልእክት ምዕራፍ አምስት ከቁጥር አንድ እስከ አምስት ወረድ ብላቸው አንብቦ ከእግዚአብሔር የተወለደ ዓለምን ያሸንፋል። ስለዚህ በዓለም ሳለን ከዓለም አጌንስት በጠበበችው መንገድ ለመሄድ አስቸጋሪ በሆነው ጎዳና ለመራመድ ይቻላል ማለት ነው። የሚቻለው ዓለምን አሸንፈን ነው። ዓለምን ያላሸነፈ ሰው በጠበበው ጎዳና መሄድ አይችልም። በቀጭኗ መንገድ ማለፍ አይችልም። የዓለም ቋንቋ እየተነገረ በቀጭኗ መንገድ ማለፍ አይቻልም። የዓለም አስተሳሰብ እያሰቡ በቀጭኗ መንገድ ላይ ማለፍ አይቻለም። ቀጭኗ መንገድ የህይወት መንገድ ነች። በህይወት ጎዳና የህይወት ትርጉም የምናይበት እንጂ ሞት የሚባል በዛ ስፍራ የለም። የውድቀት ቋንቋ በዛ ጎዳና ውስጥ አይወራም። የሽንፈት ቋንቋም አይነገርም። አልችልም የሚባል ቮካብለሪ የለም። በዚያ ለሚያምን ሁሉ ይቻለዋል። ኦኬ ነገር ግን መንገዷ አስቸጋሪ ነች ሲባል ከባድ ነው ለማለት አይደለም። ፕሪንስፕል አለው ወስኖ የሚገባበት ነው ለማለት ነው። ይሄ ነገር ማወቅ ያስፈልጋል። መንገዷ ቀጭን ነች፣ ጠባብና አስቸጋሪም ናት። አስቸጋሪ የሆነችው ጠባብ የሆነችው እጅግ በጣም በጣም አስጨናቂ የሆነችው በሁለት ሀሳብ ለሚያነክሱት ነው። ወስኖ ለገቡባት ግን ከባድ አለችም። ኑሮ ከመንፈስ ቅዱስ ጋር የጀመረ ሰው እንደ እግዚአብሔር ቃል ከመንፈስ ቅዱስ ጋር ሕይወትን የጀመረ ሰው አስቸጋሪውን ጎዳና ካለፈው በኋላ ወደ ኋላ ሲመለከት እንዴ በዚች ቀጭን መንገድ እንዴት ነው የመጣሁት? በዚህ አስቸጋሪ ጎዳና ውስጥ እንዴት አልፌ እዚህ ደረስኩ? ብሎ ሰርፕራይዝ ዶናል ሉክ ባክ ኦቨር ዩ ላይፍ ሃው ዲ ጌት ሄር ያለፋችሁበትን ተመልከቱ። እግዚአብሔር ይመስገን። መንገዷ ቀጭን ነው የተባለበት ኢየሱስ ክርስቶስ ከመሞቱ በፊት ያስተማረው ትምህርት ነው ቤሲክሊ ወደ ኢየሱስ ክርስቶስ ለመምጣት በዛን ዘመን ብዙ ዋጋ ያስከፍል ነበር። ቻለንጅም ነበረው። ፈሪሳውያን ቁጭ ብለው ይህንን ነው የሚያዩት፣ ወደ ኢየሱስ ክርስቶስ ሰዎች እንዳይመጡ በር መዝጋ ነው ስራቸው። ከፈሪሳውያን ጋር መስማማት ለጊዜው የተሻለ ነው። ከነ ጲላጦስ፣ ከነ ሄሮድስ ጋር መስማማት ለጊዜው የተሻለ ነው። ከኢየሱስ ክርስቶስ ጋር ለመሄድ መወሰን ደግሞ ብዙ ዋጋ ያስከፍላል። ወስኖ ለገባበት ሰው ግን ወደኋላ እንኳን መመለስ አትፈልጉም። ወስኖ ለገባበት ሰው ገነት ነው ህይወት ነው ህይወትን የቀመሰ ሰው ሞትን ኑሮ ብትሉ እንዴት እሺ ይላል ሰማያዊነትን የቀመሰ ሰው ምድራዊነትን እንዴት እሺ ይላል እግዚአብሔራዊ አለምን ቴስት ያደረገ ሰው እንዴት አለማዊውን አለማዊነትን እንደገና እሺ ይላል ጣፋጭ ህይወትን የቀመሰ ሰው መራራ ህይወትን እንዴት እሺ ይላል ስለዚህ ወስኖ ለገባበት ሰው እንደ ለጊዜው አስጨናቂ ይመስላል እንጂ ሲገባበት ግን አስጨናቂ አይደለም። ከመንፈስ ቅዱስ ጋር ቀላል ነው። እውነት ነው ስደት አለ። እውነት ነው ብዙ አስቸጋሪ ነገር አለ። እውነት ነው ድሮ የምናደርገውን ነገር አሁን በቀላሉ ማድረግ አንችልም። የማናደርገው ማድረግ ስለሌለብን እንጂ ካደረግክ እንዴት ሆናለህ በሚል አይደለም። መንገዷ ቀጭን ነች። ኦፍኮርስ፣ በጠበበችው ደጅ ግቡ አለ ኢየሱስ በእሷ በኩል የሚሄዱ ጥቂቶች ናቸው። ለምን ከርቀት እያዩ ገና ለገና ይህንስ ማን ይችላል እያሉ ከወዲሁ አይተው ተስፋ የቆረጡ ይህን ተራራማ ማን ሊጋፈጠው ይችላል? አይ ይህን ተራራ እናግረዋለሁ ከፊቴ ይሄዳል ብሎ የወሰኑ ሰዎች እዛ ሲደርሱ ተራራው የለም። ከሩቅ ሆኖ ለሚመለከት ግን ተራራው እዛው ተገትሯል። እንዴት አድርጌ ነው የማልፈው ይሄን። ስለዚህ አስቸጋሪ ነው ማለት ነው። ነገር ግን በእምነት ለሚሄድ ሰው ለወሰነ ሰው እዛ ሲደርስ ተራራው የለም ን ለሚያምን ሁሉ ይቻለዋል ተብሎ ተጽፏል። ማንም ይሄን ተራራ ተነቅለ ወደ ባህር ተወርወር ቢል ይታዘዝለታል ይላል። ከታዘዝላችሁ ምን አገባችሁ ምናምን። እዛ ስትደርስ በደልዳላ ሜዳ ነው የምትሻገረው? ባህር ዳር ቆማችሁ ባህሩ እንዴት ይታለፋል ምናምን ለምትሉ ሰዎች በእምነት ወደ ባህሩ ሂድ። እዛ ስትደርስ የሆነ ነገር ሊሆን ነው። ከወዲሁ ከርቀት እያየ ግን እን ወደ ተዘጋ ባህር መጥቼ ምን ልሆን ነው? እንደ እስራኤላውያን። ነገር ግን ሙሴ እስከ ባህሩ ድረስ በኃይለኛ እምነት ነበር የመጣው። ባህሩ ጋር ሲደርስ ነው ትንሽ ግራ የገባው። ሙሴ እስከ ባህሩ ድረስ በእምነት ነው የመጣው። ነገር ግን እዛ ከደረሰ በኋላ ትንሽ ግራ ገባው። ሲያይ ባህሩም አለ። ኦፍኮርስ አስጨናቂ ነው። ጉዳዩ ቀላል አይደለም። ይሄ ነው አስጨናቂ ነው የሚለው መንገዷ ቀጭነች የሚለው ይሄ ነው። ነገር ግን ከእግዚአብሔር ጋር ለወጣ ሰው መፍትሄ አለ እግዚአብሔር ምን አለው መጣና በእጅህ ያዝከው በትር ለምን ነው አለው አያችሁ መፍትሄ አለ ማለት ነው ይከፈላል ባህሩ ተከፍሏል በደረቅ ተሻገሩ አስጨናቂ ሁኔታ ውስጥ አለም የተሻገሩት ማንም ሰው በደረቅ እንደሚሻገር ነው የተሻገሩት ነገር ግን ያቺን መንገድ ለማግኘትና በዛ ለማለፍ አስቸጋሪውን ፓርት ተመልከቱ አስቸጋሪው ፓርት ማይንድ ውስጥ እንጂ በሀሳብ ደረጃ እንጂ አክቹዋል አስቸጋሪ አልነበረም ማለት ነው። አክቹዋሊ አያስቸግርም። በዛ መልኩ ነው ማየት ያለባቸው። እነዚህ የምታዩቸው ሰዎች ለመሽለክ የሚሞክሩ ሰዎች ስትመለከቱ ሀሳቡ ከዛ የመጣ ነው። ኦፍኮርስ ጉዳዩ መንፈሳዊ ነው፣ ግን ይህንን ነገር የሚያደርጉት እነዚህ የምታያቸው ወገኖች ምናልባት ማቴዎስ ወንጌል ምዕራፍ ሶስትን ለማመልከት ያንን የሚያመለክት አክሽን ከሆነ ጥሩ ነው። በራሱ እዚህ ድንጋይ ውስጥ መሽለክ በራሱ ለውጥ ባያመጣም ነገር ግን ማቴዎስ ወንጌል ምዕራፍ ሰባትን እያሰቡ ተምሳሊት በሆነ አይነት መልኩ እዚህ ውስጥ በማለፌ ጠባቧ መንገድ የሚያመለክት ነው እና በመንፈሳዊው ዓለም ይሄን